ትንኝንም ሳይዘነጋ የሚመግብ ስጋችንን ለብሶ ከውድቀት ያነሳን መድኃኒታችን ኢየሱስ ክርስቶስ በልባችን አስበን በአንደበታችን ተናግረን ስለማንፈጽመው ስለ ቸርነቱ ከባህርይ አባቱ ከአብ ከባህርይ ሕይወቱ ከመንፈስ ቅዱስ ጋር ለዘላለም የተመሰገነ ይሁን። እግዚአብሔርን የወለደችልን እናታችን ቅድስት ድንግል ማርያም ወላዲት አምላክ፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት፣ ቅዱሳን ቅዱሳን መላእክት ሁላቸው ስማቸው እናመሰግናለን። በረከታቸው ይደርብን። ኩሉ ይትከሀል ለዘ አምነ ሃይማኖት ላለው ሰው ሁሉ ይቻላል። እስኪ ሁላችሁ ለሚያምን ሁሉ ይቻላል በሉ፣ እንደገና በሉ፣ እንደገና በሉ፣ ለሚያምን ሁሉ ይቻላል። ስንቱ ይቻላል? ሁሉም ይቻላል። ሃይማኖት ላለው ሰው ሃይማኖት በልቡናው ላለው ሰው ሃይማኖት ለጸናለት ሰው ሁሉ ነገር ይቻለዋል። ሃይማኖት ማን ነው ሲባል፣ በአጭር ቃል ሃይማኖት እግዚአብሔር ነው። ሃይማኖት ላለው ሰው ሁሉ ይቻላል ማለት እግዚአብሔር ላለው ሰው ማለት፣ እግዚአብሔር ያለው ሰው እግዚአብሔር በልቡ ላለው ሰው በኑሮው በአንደበቱ በሁለንተናው እግዚአብሔር ያለው ሰው ሁሉ አለው በዚህ ዓለም ሁለት አይነት ሰዎች አሉ ይላል ቅዱስ ዮሐንስ አፈወርቅ አንደኞቹ ከአንዱ ክፍል ያሉት ደሃ ናቸው ሀብታም የሆን ይመስላቸዋል ሁለተኞቹ ደግሞ ሀብታም ናቸው ደሃ የሆኑ ይመስላቸዋል ሁለት ሰዎች አሉ ለድሆችም ድህነታቸውን ልናስረዳቸው ለባለጸጎችም ባለጸግነታቸው ልናስረዳቸው ይገባል ይላል። ድሃ ሆነው ሀብታም የሆኑ የሚመስላቸው የሚባሉት ልብስ ለብሰው ከጸጋ እግዚአብሔር የተራቆቱ ምግብ እየበሉ ነፍሳቸው የተራበች፣ ሰው እየገደሉ ሰው እያጠፉ ጉልበታቸው ሰው እየደመሰሰ ነፍሳቸው ግን የደከመች፣ በዘመድ ብዛት የታጀቡ ከሰራዊተ መላእክትና ከቅዱሳን አንድነት ግን የተለዩ ደካሞች በብዙ በልዩ ልዩ መልክ ያጌጡ የተዋቡ ነፍሳቸው ግን ከቁራ የጠቆረች የጨለመች የከረፋች የከፋች። እንዲህ ያሉ ሰዎች አሉ። ያወቅን ይመስላቸዋል ግን አያውቁም። ለእነዚህ ሰዎች አልቅሱላቸውም። በአማሩ በተሸለሙ በተጋረዱ ቤቶች ይኖራሉ። በሰማይ ቤት ግን ስደተኞች ናቸው። እንዲህ ያሉ ሰዎች ፍጹም የተዋረዱ ሰዎች ናቸውና፣ ድህነታቸውን ንገሯቸው በጊዜ ባለጸጋ እንዲሆኑ ይላል። ሀብታም ሆነው ደሃ የሆኑ የሚመስላቸው ሰዎች አሉ። መልክ የላቸውም፣ በትዕርምት የጎሰቆሉ ናቸው። ሰማያዊ መልክ ግን አላቸው። ባርያ ክርስቶስ የከበሩ ናቸው። ልብስ የላቸውም፣ ክርስቶስን ግን የለበሱ ናቸው። ምግብ የላቸውም፣ ቅዱስ ስጋውን ክቡር ደሙን የበሉ ናቸው። ቤት የላቸውም፣ የብርሃን ቤት ግን አላቸው። ዘመድ የላቸውም፣ ቅዱሳን መላእክት ግን ሊረዷቸው ይፋጠናሉ። ለእነዚህ ሰዎች እህል በሉላቸው ይላል። እንደዚህ በእውነት ለእንደዚህ አይነት ሰዎች ቀድስው ለብእሲ ዘይሃምማ ለነፍሱ ሰውነቱን ላስጨነቃት ሰውነቱን ለገሰጻት ሰው፣ ለዚህ ሰው ምስጋና ይገባዋል ይላል ኢሳያስ። ለጌታችን ለኢየሱስ ክርስቶስ ነው ፍጻሜው ግን እሱን ለመሰሉ ሰማይታት ሁሉ ለቅዱሳን ሁሉ የተነገረ ነው። ስለዚህ እግዚአብሔር ያለው ሰው ሁሉ አለው፣ ጥበብ አለው፣ እውቀት አለው፣ ጤና አለው፣ ሀገር አለው። ብቻውን ሁሉ ሁሉ ሆኖ ከሰራዊት ይልቅ አሸናፊ ነው፣ እግዚአብሔር ያለው ሰው። ስለዚህ ለሚያምን ሁሉ ይቻላል ብሎ አንድ ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ጊዜ ልጁ የታመመበት ሰው መጥቶ መምህር ሆይ ብቻልህ እርዳኝ ቢለው ብቻልህ ትላለህ እንዴ ለሚያምን ሰው ሁሉ ይቻላል አንታታ ምንም እንጂ ብሎት ነበረ ሃይማኖት ሰማያትን ምድርን አጽንቶ አኑሯል ብዙ የማይቻሉ ነገሮች በተፈጥሮ ያልተቻሉ በእውቀት ያልተቻሉት ነገሮች በእምነት ተችለዋል እንደ እውቀት ሰው ካረጀ በኋላ አይወልድም ሴት ከ ዓመት በኋላ ወንድም ዘጠና ዓመት ሞልቶት አይወልድም እንደ እምነት ግን ተችሏል እንደ እውቀት የሌለ ነገር አይመጣም። ካለ ነገር ያለ ነገር ይፈጠራል። ያለውን እንጨት አጋጭተን ወንበር፣ ጠረጴዛ እንሰራለን። ከሌለ ነገር ግን ያለ ነገር ማምጣት አይቻልም። እንደ እምነት ግን ይህ ዓለም አልነበረም፣ መጣ። እግዚአብሔር የሚያስደንቀን ያለውን ዓለም መጠበቁ ሳይሆን የሌለውን ዓለም ማምጣቱ ነው። ሰውም ጠበቅኩ ይላል፣ ሰራዊትም ጠበቅኩ ይላል፣ አጥርም ቤት ይጠብቃል ይባላል። እግዚአብሔር ግን ያለን የሚጠብቅ ብቻ ሳይሆን የሌለንም የሚጠብቅ ነው። ቅዱስ ጎርጎሪዎስ ታአርር ዘይዘራውከ ታስተጋብ ታአርር ዘይዘራይከ ታስተጋብ ዘይዘረውከ አንተ ያልዘራኸውን ታጭዳለህ፣ ያልበተንከውን ትሰበስባለህ ብሎ አንድ ጨካይ ባሪያ ለእግዚአብሔር የተናገረውን ሲተረጉምን ይላል መክሊቱን ሰጥቶ መክሊቱን ከቀበረ በኋላ አንተ ክፉ ባሪያ ለምን በሰጠው መክሊት አላፈራህም? ቢለው አይ አንተ ያልዘራኸውን የምታጭድ ያልበተንከውን የምትሰበስብ እንደሆንክ አውቄ ፈርቼ መክሊትህን ወስጄ ጉድጓድ ቆፍሬ የቀበርኩት ብሎት ነበረ። ከዚ ምን አለው? ታምረኒኑ ከመብሴ ድሩቅ አነ እኔ ጨካኝ ሰው እንደሆንክ ታውቀኛለህ። ካልበተንኩት ካልዘራሁት የማጭድ ካልበተንኩት የምሰበስብ እንደሆንክ ታውቀኛለህ። ካወቀኝ ለምንትያ ድያ ገባይ ከወርቀ የውስተ ማይዴ ለምንድነው መክሊቴን ያልመለስክልኝ ብሎት ነበረ። ታዲያ ይህንን ሊቁ ቅዱስ ጎርጎሮ ሲናገር ይሄ ሰውዬ እግዚአብሔርን ወቅሶታል። ያልዘራውን ታጭዳለህ፣ ያልበተንከውን ትሰበስባለህ ብሎ ወቅሶታል። እሱ የወቀስኩ መስሎት ነው እንጂ እውነቱን ነው። እግዚአብሔር ያልዘራውን የሚያጭድ ነው። እግዚአብሔር ያልዘራውን ያጭዳል። እግዚአብሔር ያልሰበሰበውን፣ ያልበተነውን ይሰበስባል ይላል። ምስጢሩ ምንድን ነው? እንዴት ነው እግዚአብሔር ያልዘራውን ያጭዳል እግዚአብሔር ያልበተነውን ይሰበስባል። አዎ ይላል። እንዴት ሰው ከበቀለ እንጨት ቤት ይሰራል። ሰው ከበቀለ ልጥ ገመድ ፈትሎ ቤት ይሰራል። ሰው ነገር ግን ሰው ከበቀለ እህል እንጀራ ይጋግራል። ቂጣ፣ ቆሎ ያዘጋጃል። ካለ ነገር ነው። እግዚአብሔር ግን ያልዘራውን ያጭዳል ማለት የሌለውን ዓለም ከሌለ ነገር አምጥቶታል። ካለመኖር ማምጣቱ ያልዘራውን ማጨዱ ነው። ስለዚህ እግዚአብሔር እውነትም ያልዘራውን የሚያጭድ የለሌን የሚያመጣ ካለመኖር ወደ መኖር። አሁን በጣም ዝም ብላችሁ አስቡት። ስትፈሩ፣ ስትደነግጡ፣ ምን እበላ ስትሉ፣ እሞት ይሆን ብላችሁ ስትፈሩ፣ ድንግጥ ድንግጥ ሲለን ይህን ማሰብ አለብን። እግዚአብሔር ይህን ዓለም ከየት አመጣው? ለዚህ ሰማይ ጎተራ አልነበረውም። ለዚህ ምድር አዳራሽ አልነበረውም። አልነበረም፣ መጣ። እግዚአብሔር ያልዘራውን የሚያጭድ የተዘራውን ማጨድማ ገበሬም ይችላል። እግዚአብሔር ግን ያልዘራን ያጭዳል፣ ያልበተነው ይሰበስባል። እንደገና ደግሞ ተመልከቱ፣ ያልሰጡትን ተቀበልኩ ይላልና፣ እውነትም እግዚአብሔር ያልዘራውን አጭዳል ይላል፣ ያልሰጡትን ተቀበልኩ ይላል። ለምሳሌ ለእግዚአብሔር እኛ አብልተነው እናውቃለን? እግዚአብሔር አጠጥተነው እናውቃለን? አሁን ዛሬ ዝክር ይዘከራል። ከዚያ ዝክር እግዚአብሔር ይቀምሳል አይቀምስም? ከዚያ መጠጥ እግዚአብሔር ይቀምሳል አይቀምስም? እኛ ከሰራ ነው ቤት እግዚአብሔር እንግዳ ሁኖ ይስተናገዳል። እግዚአብሔርን ታሞ ያስታመመው ማን ነው? እግዚአብሔርን ታስሮ የጠየቀው አለ? እግዚአብሔር ተርቦት ያበላው ማን ነው? እግዚአብሔር በርዶት ያለበሰው አለ? እግዚአብሔር ቸግሮት ያበደረው ማን ነው? እግዚአብሔር ተገፍቶ የፈረደለት ማን ነው? አንዳችም እንኳን የለም። ግን ዘገበርክሙ ለሃዱ ምሉኑ ሳት ሊተገበርክሙ ለሱ ሳናደርግለት ያልዘራውን ያልበተነውን ይሰበስባል። ለሱ ሳናደርግለት ለወንድማችሁ አድርጋችኋልና ለእኔ አደረጋችሁልኝ ብሎ ያላደረግንለትን አደረጋችሁልኝ የሚል ነው። እና እግዚአብሔርማ፣ እውነትም እንዲህ የሚያደርግ ነው ይላል። ቸሮ አምላካችን እግዚአብሔር ስሙ የተመሰገነ የሆነ ታዲያ፣ እግዚአብሔር ያለው ሰው ሁሉን ይችላል። በሃይማኖት መካንነት ተችሏል። አሁን እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። አንዲት ጠጠር ወደ ውሃ ብንወረውር ጠጠሪቱ ትሰጥማለች። ግን ይሄ ሁሉ ዓለም ያለው በውሃ ላይ ነው። ለምንድን ነው የማንሰጥመው? በእግዚአብሔር ከሆነ ይቻላል። እግዚአብሔር ቻይ ካላላት አንዲቱ ጠጠር ባህር ውስጥ ጥልቅ ትላለች። እግዚአብሔር ቻል ስላለው ግን ዘአጽንዓ ለምድር ዲበ ማይ፣ ይሄ መሬት ያለው ከውሃ ላይ ነው። አንሰጥም፣ በሱ ጸንተ እንኖራለን። እግዚአብሔር ቻል ሲለው ሁሉ ይችላል። እግዚአብሔር ቻል ካለው ጠጠርም ተዋግቶ ይገላል። እግዚአብሔር ካላለው ደግሞ ሰራዊትም አመድ ይሆናል። እግዚአብሔር ተናገር ሲለው ድንጋይም ይናገራል። እግዚአብሔር ብሎ እግዚአብሔር ብሎ መቅደስ ድንጋይ መቅደስ ሆኖ ይኸው ዛሬ እየቀደሰን ነው። እግዚአብሔር አልል ሲል ደግሞ እንደ እግዚአብሔር ፈቃድ መኖር ሻግ ሰው ድንጋይ ሆኗል። ዛሬ እግዚአብሔር ብሎለት እንቀመጥበት የነበረ ድንጋይ በቅዱስ ላሊበላ ጸሎት መቅደስ ሆኖ ሰው ይቀድሳል። አልልልን ብሎ ደግሞ እኛ ዛሬን ድንጋዮች ሆነናል። ተነግረን አንሰማም። ቀዝቃዞች ነን። የሃይማኖት ወኔ የለንም። እግዚአብሔር ስትሰደብ ዝም ነው የምንለው ቁጭ ብለን እንበላለን፣ ጠጣለን፣ ይመሻል። ነገር የሀገር ጉዳይ አስጨንቀን የቤተክርስቲያን ጉዳይ አስጨንቀን ለሀገርና ለቤተክርስቲያን መጨነቃችሁስ ቀርቶ ለራሳችን በተጨነቅንለት። ለራሱ ያልሆነ ህዝብ ለሀገር ይሆናል ብላችሁ ነው? ለራሳችን እኮ አልሆንም። ነፍስህ እርቧታል፣ ስጋውን ብላ፣ ማን ይሰማል? ነፍስ ጠምቷታል፣ ደሙን ጠጣ፣ ማን ይሰማል? ተራቁተሃል፣ ክርስቶስን ልበስ፣ ማን ይሰማል? አሟሃል፣ እባክህ በንስሐ ታከም፣ ማን ይሰማል? ተው ከሰማይ ቤት አትሰደድ የሚሰማ የለም ሰው ድንጋይ ሆነ ድንጋይ ሰው ሆነ ላሊበላ እንደምታዩት ድንጋይ ሰው የሆነበት ሀገር ነው ላሊበላ ምን ማለት ነው ይሄ ድንጋይ ከሰው በልጦ ይመሰክራል ከሰው በልጦ ይናገራል ከሰው በልጦ ይቀድሳል ግን እዚህ ያለ ነው ወጣቶች ግን እንደዚያ ናችሁ እንዳትቆጡ ይህ ሰውዬ ሊሰድበን የመጣ እንዳትልኝ ወጣቱ አሁን እዚህ ላሊበላ የምትኖሩት እንደዚህ ድንጋይ ናችሁ አሁን እንደዚህ አሁን ወደ መቅደስነት እንደለወጠው ቅዱስ ላሊበላ መቅደስ ድንጋይን መቅደስ አድርጓል ድንጋይ የሆን ልጆቹን እኛንም መቅደስ ለመሆን ያብቃል። ሰው የእግዚአብሔር መቅደስ ነበረ፣ ረከሰ። ዛሬ የኃጢአት ማደሪያ ሆኗል። በእውነቱ ማለት እግዚአብሔር ሲል ድንጋይ ሰማይ ሆነ። ላሊበላ ማለት በኢትዮጵያ ያለ ጽርሐ አርያም፣ በኢትዮጵያ ያለ ገነት፣ በኢትዮጵያ ያለ ብሔረ ሕያዋን፣ በኢትዮጵያ ያለ ብሔረ መላእክት፣ ሰባቱ ሰማያት ላሊበላ ውስጥ አሉ። እንደምታውቁት ቻል ሲል ነው። አሁን እግዚአብሔር ያሳያችሁ በመጽሐፍ ቅዱስ ተጽፏል። እኔ አሁን መጽሐፍ ቅዱስ ስንማር ከሚደንቀኝ ነገር መካከል እግዚአብሔር ኖህን እንዴ እንዲህ አድርገህ ወርዱን እንዲህ አድርገህ ቁመቱን እንዲህ አድርገህ መርከብ ሥራ አለው ይላል። አሁን ለእኔ ቢነግረኝ እንዴት አድርጌ ልገጣጥመው ነው? ላለ አሁን እግዚአብሔር እንዲህ አድርገህ ገጣጥም ቢለኝ አይቻል አውቅም። እንዲህ ያለ መርከብ ይቻላል። አሁን የኖህን ኖህ ከሰራው በኋላስ ቢሆን እንዲህ አድርጋችሁ ግጠሙ ብንባል መግጠም እንችላለን አንችንም። ተመልከቱ፣ አይቻልም። ከአንድ መቅደስ ሰማይን እቀርጻለሁ ብሎ ማሰብ እንዴት ይቻላል? ለሚያምን ግን ይቻላል። እምነት ላለው ከአንድ ድንጋይ ሰማይ ይሰራል። ቅዱስ ላሊበላ ምድርን ሰማይ አደረጋት። እኛ ደግሞ ምድርን ሲሆን እያደረግናት ነው። እንዲህ አለ ቅዱስ ሳዊሮስ፣ ወኮነ ሰማይ አለመ ወአለምሂ ሰማይ ኮነ ወስባት። ተመልከቱ፣ ለዘወለዶ አብ በምስጢር ዘይትረከብ ወለደቶ ቅድስ ድንግል በምስጢር ዘይትረከብ ወስባትኒ በውስተ ሰማይ ኮነ በዲበ ምድር ይላል። እነሆ ዓለም ሰማይ ሆነ ዓለምም ሰማይ ሆነ ሰማይ ዓለም ሆነ ይላል። ወኮነ ሰማይ አለመ ሰማይ አለም ሆነ፣ አለ ወአለም ይሄ ሰማይ ሆነ፣ አለም ደግሞ ሰማይ ሆነ አለ። ይሄ የተፈጸመው አንደኛ በክርስቶስ ልደት ነው፣ ሁለተኛ በቅዱስ ላሊበላ ዘመን ሰማይ አለም ሆኗል፣ አለም ሰማይ ሆኗል። አለምን ሰማይ፣ ሰማይን አለም ያደረገ ብቸኛው ንጉሥ ቅዱስ ላሊበላ ነው። አለምን ሰማይ አድርጎታል። ለምን ሰማያትን አምጥቶ እዚህ አሳይቶናል? ስን ሞት ብቻ ነበር እኮ የምናየው። መንግስተ ሰማያትን መንግስተ ሰማያትን ማየት የሚቻለው ሙተንም ለዚያውም ከጸደቅን ነው። እንደ ሞትንም እኳ አናየውም። ገና ደግሞ ክርስቶስ ሲመጣ ነው። መቆያችን ገነት ነው። እግዚአብሔር ለኢትዮጵያ ከዋልላት ውለታ መካከል በሰማያት ሂደን የቅዱሳን መላእክትን ማህሌት መንግስተ ሰማያት ገብተን ከመቅመሳችን በፊት እስከዚያ ባረቦልነት በቅዱስ ያሬድ ዜማ ስትቀምሱት ቆዩ። የሰማዩን ማህሌት ቅመሱት። በሰማይ የምትኖሩት ኑሮ ማለት ይሄ የቅዱስ ሪር ማይሌት ነው ብሎ አቀመሰን። የማይቋረጥ ባለ ሐምሳ ነው ሳናቋረጥ የምንበላው። እግዚአብሔር በአብይ ጾም ገፍቻችኋለሁ እና ልካሳችሁ ብሎ ነው አይደለም። እኮ ለምንድን ነው ባለ ሐምሳ እንዲሁ ዝም ብለን ረቡም አርብም የምንበላው? ለማይቋረጠው ለመንግስተ ሰማያት ረፍት አረወን ትሆናችሁ ብሎ ነው ቅምሻናት። አሁን እናንተ አምሳ ቀን በላችሁ ብሏችሁ ደስ ብሏችኋል። ይሄማ ቀላል ነው። ሆድ ቁርጠት ራስ ፍልጠት የሌለበት ምግብ ያለበት የማይቋረጥ እረፍት እሰጣችኋለሁ ለማለት ነው። ስለ ጾማችሁ ፈንታ፣ ስለ ድካማችሁ ፈንታ፣ ስለ ራባችሁ ፈንታ የማይቋረጥ እረፍት ያለበት ሀገር እሰጣችኋለሁ ለማለት ሳናቋርጥ እንድንቀም ሲያደረገን ስለዚህ ነው። እንደዚሁም ሁሉ መንግስተ ሰማያት ፀሐይ፣ ጨረቃ፣ ከዋክብትን የማትፈልግ ብርድ የሌለባት፣ ረሃብ የሌለባት፣ ከገቡ መውጣት ካገኙ ማጣት የሌለባት አንተ ትልቅ ሰው ነህ በላይ ቁጭ በል፣ አንተ ትንሽ ሰው ነህ በታች ቁጭ በል የማይባልበት፣ አንተ ንጹህ አልለበስክም፣ አንተ ንጹህ ለብሰሃል የማይባልበት፣ አንተ የገሌ ዘር ነህ፣ አንተ የነገሌ ዘር ነህ የማይባልበት፣ አንተ ሊቅ ነህ፣ አንተ ደንቆሮ ነህ የማይባልበት፣ አንተ ሹም ነህ፣ አንተ አልተሾምክም፣ አንተ ባለጸጋ ነህ፣ አንተ ድሃ ነህ፣ አንተ ተምረሃል፣ አንተ አልተማርክም የማይባልበት፣ እኩል ሰው ሁሉ ክርስቶስም መስሎ ወይ ከጉኑ ተመልከቱ፣ ለሃን ተመልከቱ፣ ለሃደ መሬተ

የቅዱስ ላሊበላ መቅደስ የመንግስተ ሰማያት መያዣ ነው። የመንግስተ ሰማያት አረወን ነው። በሃይማኖት ሰማይን አምጥቶ ከምድር ሠራው። በሃይማኖት በሃይማኖት ሰማይ ወደ ምድር ወረደ። በእውነት በቁሙ በቁሙ ቅዱስ ዮሐንስ በራዩ ወሬክዋ ሪክዋ ተመልኩ ሀገርሰ ቅድስት ወለሀገርሰ ቅድስት ሐዳስ ኢየሩሳሌም ሪክዋ እንዘተወርድ እምሰማይ ወተውበት ለጓ ለመያው ወስርጉት ይቲ ከመመራት ለምታ ይላል ታላቂቱ ኢየሩሳሌም አለ ራ ዮሐንስ ምዕራፍ ሃያ ላይ ሲናገር፣ ተመልከቱ ወሬቁ ሰማይ ሀዲሰ ወምድር ሀዳሰ እስመሰሰለ ሰማይ ቀዳማዊ ወምድርኒ ቀዳማዊት፣ አሮየው ሰማይ አለፈ አሮየቱ ምድር አለፈች፣ አዲስ ሰማይ አዲስ ምድር አየው አለና፣ አዲሲቱ ኢየሩሳሌም ከሰማይ ወደ ምድር ስትወርዳ አየዋት ይላል። ቤተ ክርስቲያን ተሰጠች ድንግል ማርያም ለሰው ልጆች ተሰጠች ማለት ነው። በቁሙ ግን በሰማያዊት ኢየሩሳሌም ክርስቶስ ከመጣ በኋላ በቀኙ ለመቆም ካበቃኝ ዓለም ሳይፈጠር የሰራውላችሁ መንግስተ ሰማያት ንውረሱ ብሎ ከማስረከቡ በፊት ቅዱስ ላሊበላ ሰማይን አውርዶ፣ ኢየሩሳሌም ሰማዩትን አውርዶ ያሳየን የሃይማኖት መስታወት ነው። እሱን የሰራልን እግዚአብሔር የተመሰገነ ይሁን። ለጊዜው በእውነቱ እንዲህ ላል አባቶቻችን ምን ይላሉ መሰላችሁ በወንጌል መራይከነ፣ ወበነቢያትን አዘዝከነ በሀዲስ ኪዳን ስጋ ለብሰ እስከምታደተን ድረስ በነቢያ ስታጽናናን ቆያሉ። መንግስተ ሰማያት ገብተን ፍጹም ረብት እስከምናገኝ ድረስ በቅዱስ ላሊበላ መቅደስ ሲያጽናና ሊቆይ አስቧል እግዚአብሔር ማለት ነው። የቅዱስ ላሊበላ መቅደስ መጽናኛችን ነው እና ሁሉ ይቻላል። ይህን ያደረገው በእምነት ሁሉን ችሎ ነው። ቅዱስ ላሊበላ በእምነት የቻላቸውን ሶስት የማይቻሉ ነገሮች ልናገርና ስለ ህንፃው አንድ ነገር እንተናገር ትምህርት እንጠቀላለሁ። ብፁዕ አባታችን አስተካክለው የኔን ደግሞ ያስተምሩናል አላችሁ ይሆን እግዚአብሔር ከሁላችን ጋር ይሆን እንደምታውቁት አባ ጊዮርጊስ ዘጋስጫ አብርሃምን ሲያመሰግን እንዲህ ብሎ ይናገራል አብርሃም ሶስት ጸጋ አለው ይላል ሶስት ጸጋ አንደኛው ምንኩስና ሁለተኛው ሰማይትነት ሶስተኛው ባለትዳርነት ነው ሶስት አንድ ሰው ነው ግን ሶስት ክብር አለው ስለዚህ አብርሃም መነኩሴ ነው ደግሞ ምንኩስ ያገባ እንዳትሉ ደግሞ እንደዚህ ያስላቸው ጊዜ ችግር እኮ ነው። ስለዚህ ተመልከቱ፣ በመጽሐፍ ቅዱስ ኦሪት ዘሌዋውያን ምዕራፍ አስራ አንድ ላይ ጭልፊት አይበላም ይላል። ጭልፊት አይበላም ማለት ምን ማለት ነው? ጭልፊት አይበላም ማለት የሚረባውን ሳይሆን የማይረባውን ኃይለ ቃል ሞጭልፎ የሚሄድ ሰው አይጸድቅም ማለት ነው። ሰምታችሁ? ጭልፊት አይበላም እንጂ ስለ ጭልፊት ሊወራ ተፈልጓል? ምስጢሩ ጭልፊት አይበላም በል ስ ስ ቃል ነጥቆ የሚሮጥ ሰው አይጸድቅም፣ ምስጢር የሚይዝ ነው እንጂ ማለት ነው። ስለዚህ ጭልፊት እንዳትሆኑ ማለት ነው ስለዚህ ምን አለ አብርሃም ዘመዶቹን ጥሎ ከካራን በመሰደዱ የመነኮሳት አባት ነው ይላል እግዚአብሔር አብርሃምን ተገዘርልኝ ብሎታል አብርሃም ወደማያውቀው ሀገር ነው ሄደ ወደማያውቀው ሀገር በመሄዱ ለመነኮሳት እግር እንጂ ሀገር የላቸውም ይላሉ አባቶቻችን መነኮሳት እግር አላቸው እንጂ ሀገር የላቸውም ዘመዳቸውንም አያውቁም ዘርም አይቆጥሩም እንዲሁም አንድ ባይታዊ በበረሃ እየኖረ አባትህ እኮ ሞተ ቢሉት እንኳን ከጸራፌ እስማዌ እይመውት ለአለ ነው። ለምን ትሰድበኛለህ? የኔ አባት አይሞትም ማለ ምን ማለቱ ነው? አባቴ ማን ነው ማለቱ ነው። እግዚአብሔር ነው ማለት ነው። አባቴ እግዚአብሔር ነው፣ የሚሞት ዘር አትቁጠርልኝ፣ የኔ ዘር በሰማይ ነው ብሎ መናገሩ ነበረ። ስለዚህ አብርሃም የማያውቀውን ሀገር ምን አደረገ? የማያውቀውን የሚያውቀውን ሀገር ትቶ ወደማያውቀው ሀገር ሄደ። በዚህ አብርሃም የመነኮሳት አባት ነበረ። በስደቱ ቅዱስ ላሊበላ በስደቱ በጸሎቱ በትርምቱ የመነኮሳት አባት ነው። በእውነቱ ማለት ነው። ለእኛም ለመነኮሳት ተስፋችን ነው። ቅዱስ ላሊበላ አግብቶ እንደ መነኩሴ የኖረ ነው። ከዚህ የተነሳ የመነኮሳት ክብር አለው። አብርሃም ሲገዘር ደሙን አፍስሷል። ደሙን በማፍሰሱ ደግሞ የሰማይታት አባት ነው። ቅዱስ ላሊበላ አባታችን ከወንድሙ ተገርፎ በፈሰሰው ደግሞ ደግሞ የሰማይታት አባት ነው። የሰማይትነት ክብር አለው። ለሚገፉትም መጠጊያቸው ነው ማለት ነው። ከቅድስት ሁለተ ክብራ ደግሞ ጋር ኑሮ ዘር ብሩክ በመተካቱ እንደገና ደግሞ ከእሷ ጋር በአንድ መጋረጃ ኑረው ቅዱስ ስራ በመስራቱ ደግሞ የባለ ትዳሮች አባት ነው ስለዚህ ቅዱስ ላሊበላ የመነኮሳት መጠጊያቸው የሰማዕታትም በጸሎቱ ረዳታቸው የባለ ትዳሮችም ደግሞ ጥጋቸው ነው ለምንሰደደው ስደታችን ለመነኮስ ነው ምንኩስናችን ላገባችሁም ትዳራችሁን ቅዱስ ላሊበላ ይባርክልን ለሚያምን ሰው ሁሉ ይቻላል አንድ ሰው አንድ ስራ መስራት አቅቷል ለእኔ ለራሴ ምንኩስና ይከብዳኛለች ግን እሱ አግብቶ የምንኩስናንም ኑሮ ይኖራል ላገባችሁት ብቻ ትዳርን እንኳን መያዝ አቅቷቸዋል። አንድ ሴት ይዞ መኖር በዚህ ዘመን ለወንዶች ሰማዕትነት ሆኖባቸዋል። አንድ ባል ይዞ መኖር ሰማዕትነት ሆኖባቸዋል። ቅዱስ ላሊበላ ግን ደግሞ ትዳርም እያለው ደግሞ ሰማዕት ነው። እኛ ከየቱ ልንጠጋ ነው? ወይ ትዳሩ አልተሳካ፣ ወይ ምንኩስናው አልተሳካ፣ ወይ ክህነቱ አልተሳካ። በዚህ ዘመን ሶስት የደፈረሱ ምንጮች አሉ፤ ክህነት፣ ትዳርና ምንኩስና ናቸው። ሀገር ሰላም የሚሆነው እነዚህ ሶስቱ ምንጮች ንጹህ ሲሆኑ ነው። ከንጹህ ትዳር ንጹህ መነኩሴ ይገኛል። ከንጹህ መነኩሴ ንጹህ ካህን፣ ንጹህ ሊቀ ጳጳስ፣ ንጹህ ፓትሪያሪክ ይመጣል። ከደፈረሰ ትዳር ንጹህ ካህን አይገኝም፣ ንጹህ ምንኩስና አይገኝም። ካነጻ ምንኩስና ንጹህ ጳጳስ ሊገኝ አይችልም። ሶስቱ ምንጮች ደፍርሰዋል። ስለዚህ በእውነቱ አባቶች የቅዱስ ላን ይበላ ከሆናችሁ ወጣቶችም እርኩሰታችሁን ትታችሁ በየቦታው ፈረንጆቹ እዚህ ሲጎ ሊጎበኙ እየመጡ የሚያስተምሯችሁን እርኩሰት ትታችሁ እንደ አባታችሁ እንደ ቅዱስ ላሊበላ ወይ ከተቀደሰ ትዳር ተጠጉ፣ ወይ ተሰደን። አላማረብን መከራውም ሳይቀርልን መንግስተ ሰማያትን ማጠን ከአንዱ እንድንጠጋ አምላክ ቅዱሳን ይርዳን።